ያደረገችውን ነገር አድርጋለች ተብላ እንድትወቀስ አልፈልግም። እኔ አሁንም ቢሆን ብሩኬ እያደረሰባት ያለው ነገር ደስ ስለማይለኝ ነው። ተው በእናትህ ብሩኬ እያደረሰባት ያለው ነገር ደስ ስለማይልክ ነው አይደለ። እና ታዲያ አንተ የማነህ ባላንጣ? ኧረ፣ ወይኔ እንደነዚህ አይነቶቹ ማለት ነው አስሮ አስር አስር መግረፍ ነበር። አንተን አንተን እና ሄናን ተው በናትህ። ወሬ አሳመርሽ። እንዲህ እንዴት ነው? እንዝርት አዘጋጁ፣ ጥጥ ስጧት ትፍተል። ይቺ ባልቴት ከየት የመጣች ናት? ይች ረብሬ፣ አንተ ስለ ብሩኬ የማውራት ሞራን አለ እንዲህ በጀመሪያ ሞራኑን ከየት አግኝተው ነው? ኧረ ተው ተው አታስጉኝ። እንደው ጥርሴ ራሱ አልቋል በቸኮሌት ስርፍርፍ ብሏ እማማ ቃልዬ ለመባል አንድ ሳምንት ነው የቀረኝ። ሳልባል ሳልባል ቶሎ ቶሎ ባስተካክል ያለኛል ትላላች። ስማም ይቅርታ፣ ሰላም ዜና ይስጥልኝ። እንደምን ጎያችሁ? ጉዴን ይቻላል። ተከታታይ ሰላማችሁ ይውዛልኝ

ቃኒ ሳልብሶ እንጀራ ማስጋጋት ከማር ቤት እንዳትወጭ ነው ማድረግ ያለብን። ወይዘሮ ቴዲ ቴዲ ነስስ ረፊ መጀመሪያ ወንድ ወንድ ሽተች። እንግዲህ የተፈጠረን ነገር ቤተሰብ እናቃለን። ዘመን እንደተፈጠረ እንግዲህ በጨዋ መልክ በጨዋ ደንብ እነ ፍጼ እና ሄና ሀይሜንን እና ብሩኬን ብሩኬን ለመጠየቅ ያው ሄደው ነበረ በመሀል ግን ያልጠበቁት ነገር ነው የተፈጠረው ይሄ ማን እንደላከው በምን ምክንያት እንደመጣ ድንገት ነው ሳያስቡት በር አንኳኩቶ የገባው በር እንኳን አልተከፈተለትም በሰዓቱ የተፈጠረው ነገር እንደዛ ነው ስለዚህ ደግሞ ይህንን ነገር ለማጥራትና ከሕይወታቸው ውጣላቸው፣ ሀይሚን አትበጥብጣት፣ ብሩኬ ሌላ ነገር እንዲያስብ ነው እያደረግከ ያለው ለማለት፣ ያው ፍፄ የሀይሚ የመከታ ዛሬ ብቅ ብሎልናል ማለት ነው። ጭራሽ ብሎ ብሎ ብላ ብላ፣ ወይዘሮ ቴዲ ቴዲነት እንደ ቡና ታፍላልን። ለዛሬው ምን አለች ብሩኬ?

እንዶ ተውኝ፣ በእናታችሁ ተውኝ። እንዶ እኔ ሲጀመር ማለት ነው፣ አንተ ከሄና ጋር ተመካክራችሁ የልጆችን ህይወት ለመብጠጥ የመጣችሁ ናችሁ አደለ እንዴ ፍፄ? እንዶ በፎቅም በምድርም በምንም በምንም ብለህ ይህንን ልጅ ማይራቶን ይዘ ከቡርኬና ከሀይን ህይወት አስወጣው። እንዶ አስወጣው፣ ከቻልክ ሄናንም ጭምር በአንድ ቤት አጉራቸው በቃ። እነሱን ማላይበት የት ሊድ እኔ በተለይ እንደው የታባት ሄድ እንደው ግት እንዳስጠሉኝ! እነዚህ ሁለት ሴታ ሴቶች ወንድ ልጅ አልጫ ሲሆን ደስ አይለኝ። ወንድ አልጫ ወንድ ወንድ ሽተቱ እንደፈጽ አስተዋይ ሆኑ እስ ለሰው ህይወት ተጨነቁ ምን አለ? እኔ ፍቅር አልፈልግም አለ ሄና ባለፈው፣ ውለታ ፍፄ ሲያፋጥተው እኔ ፍቅር አልፈልግም እግዚአብሔር ይመስገን፣ እንደዙ ተመችቶኛል አለ። አያችሁ እንደዚህ የሚያስብ እንደዚህ አይነት ነገር የሚያስብ ወንድ የሰውን ህይወት ለመበጥበጥ የተዘጋጀ ወንድ ነው። ለራሱ መኖር አይፈልግም። ሰዎች ደስተኛ ሆነው የሚኖሩትን እየዞረ መበጥበጥ ነው ስራው። አሁን ብሩኬና ሀሚ ደስተኛ ናቸው። አብረው ሲሆኑ ያላቸው ፍቅር ምናምን፣ ሶስተኛ ሰው ሲገባ በቃ በቃ የዓለም ጦርነት ይቀሳቀሳል። ሀሚ ረሳችሁን ነገር አነሳች። ኧረ በስመ አብ ረተውን በቃ ተውን በቃ እኛ ደክሞናል። የምርጥ ደክሞናል። የልጆቹን ሰላም ማየት ነው የናፈቀን። የምሬን ነው የምላችሁ። ዲ ያ ሁሉ ደስታቸው በአንድ ጊዜ እኮ ልም ብሎ ጠፋ፣ ልም ብሎ ጠፋ። እንግዲህ ምንድነው ሀይኒ በሰዓቱ አስረዳኝ፣ ብሩኬ አስረዳኝ። በእርግጥ አስረዳኝ ማለቷ ልክ ናት። ለምን እንዲ ደገ ነገሩ እንደጋገም ሸት በሉኝና ያው የፍቅር ጥያቄም አላቀረበላትም። ጥርጣሬ ጥርጣሪ ይፈጥርባታል እንደ ሴት ልጅ ማለት ነው። ምን ያክል ታማኝ ነው ወደፊት ባሌ ለማለት ትምህርት ለመውሰድ ነው። ይሄ ለማስተማርም ይመስለኛል። አንዳንድ ጊዜ እንደ ድራማ ድራማ ነው እንዲ እየሰሩ ያሉት። ሌላው ነገር ደግሞ እውነት ነው እንዲላለኝ በጣም ግራ ተጋቦኝኔ ለራሴ ተወዘጋገብኩ ምዶቼ በእርግጥ ወ ያለው ነገር ተመችቶኛል። ድጋሚ ሀይሚ ባትሄድ ከብሩኬን ባትደዋወድ ሄኖክን ባታገኘው ጥሩ ነው አለ ፍፄ። በጣም አሪፍ ነው። ምክንያቱም ሄኖክን አገኘ ማለት ይሄ ልጅ ሌላ ችግር ነው የሚፈጥረው። ብሩኬ ጋር መደውር አያስፈልግም። ሀይሚ ግቤትስ ለምን ትሄዳለ? እኔ ምንድን ነው ይሄ ልጅ አላማው ምንድን ነው ነው ሀይሚ ብሩኬ ሌላ ነገር እንዲያስብ ማድረግ ማለት ነው። ኮንኮ ሀይሚ ስለመጨቆ ነው አለመጨቆናት ጀመር። አልተጨቋነችም። ማን ተቆርቋሪ ያደረገ ምን ቤት ነህ ነው እየጨቆናት ነው ምናምን እያልክ የምትቀበጣጥረው? ፍፄ በጣም ጥሩ ሰው እዚች ጋ ምን አለ፣ ተትናንቱ ላይ የተሰረው ቢዶ አላየህም ወይ? ምንም እየጨቆናት አይደለም። ከእሱ ጋ ስትሆን ደስተኛ ናት። ደስተኛ ናት ሀይሚ ከብሩኬ ጋር ስትሆን፣ ደስታዋን ግን እየነጠቃችኋት ያላችሁት እናንተ ናችሁ፣ በተለይ ሄናና አንተ፣ አንተና ሀይና ከቻላችሁ ከብሩኬ ህይወት ንቅልብላችሁ ብትወጡ፣ እንደ ሀሳብ እኔ ጥሩ ነው ይሄ ልጅ እንዴት ነው የሚያስበው? እንዲሁ የውስጥ እግሩ ነው እንደሚያስበው ስለ አመማው ነው ከብሩኬ ጋ አጠገብ ያለችው እንጂ ለሌላ ነገር አይደለም። አላለም እረ ፈጣሪ ይዩላችሁ፣ እንዴት እንዴት እንደሚጠመጠም እነሱን ለማጣላት እንዴት እንደሚሄድ ይዩላችሁ። ግልጥ አማርኛ እየተጠነሰሰ ሴራ እንዳለ የሚያስታውቀው ምን ጋ መሰላችሁ? ልጁ አይሆናትም ብሎ ደረቱን ነፍቶ መናገሩ ነው። ሰው ህይወቶቸውን እየበጠበጡ ያሉት ቴና እና ቴዲ ናቸው። ለሃይሚና ለቡሩኬ ዋና በሽታ የሆኑት ሁለቱ ናቸው። በአጭር አማርኛ እየተመካከሩ እየመጡ የእነሱ ደስተኛ ሲሆኑ ደስታቸውን የመበጥበጥ አላማ አላቸው። ይሄ ነው ግልጥ የሆነ አማርኛ ማለት ነው። እንዴት ነው ከነሱ ህይወት መውጣት ያለባቸው እነዚህ ሰዎች? ይሄን ነገርስ እንዴት ነው እነ ቡሩኬ መፍታት ያለባቸው? ለእኔ ግራ አጋብቶኛል። ለእናንተስ እንዴት ታዩታላችሁ? መጀመሪያ አንተ ብሩኬን ለመጠየቅ የመጣው ምን ቤት ነህ? ከብሩኬ ጋር ሰላም አይደላችሁ? ማ አልታረቃችሁ? ምን ፍለጋ ልጠይቅ መጣ? ብሩኬ ከሃይሚ ጋር ስለሆነ ብቻ የብሩኬን ደስታ ለመንጠቅ፣ የሃይሚን ደስታ ለመንጠቅ፣ በቃ ሰላማቸው ለማሳጣት መጣ እንጂ እውነት ብሩኬን ለመጠየቅ አይደለም። ሌላው ነገር ደግሞ ለወንድ ልጅ እንዴት ሙዚዬ ነው የሄድኩት ምናምን ምን አይነት ምን አይነቷ ናት ቴዲ? ግን ነገሩ አንቺ እኮ ራስሽን በራስሽ አስበሽ እኮ ነው። ብሩኬ ሴት መሰለሽ አይደል? አይ ቴዲዬ